አንድ ነው ወስ አይደለም ብለህ ነው የምታምነው። በዛ የሆነ ጥያቄ ልጠይቅ ነበር። እግዚአብሔር የሚል ስያሜ ነብያቶች አላስተማሩንም። ይህን ስም እኛ እናውቀው ነገር ግን የአብርሃም፣ የእስሐቅ፣ የያዕቆብን አምላክ ነው ወይ የምታመልኩት? አዎ ያን አምላክ ነው የምናመልከው በብቸኝነት ሶስትነት፣ የሌለው አንድና ብቸኛ የሆነ የማይሞት ልዘል ዓለም ህያው የሆነ መለኮት ብቻ የሆነ በመለኮትነቱ ላይ ሰውነት የሌለው ጌታ ብቻ የሆነ በጌትነቱ ላይ ባርነት የሌለው አሸናፊ ሀያል የሆነ በአሸናፊና በሀያልነቱ ላይ መሸነፍ መገደል መሰቀል የሌለበት ያን አንድ አምላክ በብቸኝነት እናመልከዋለን። እንደዚያ ከሆነ እነዚያ እነ አብርሃም፣ ይስሐቅ፣ ያዕቆብ ብዙ ነቢያቶችን እንደዘረዘርከው ብዙ ነቢያቶችን እንደዘረዘርከውም ብዙ ተዘርዝረዋል በመጽሐፍ ቅዱስ ላይ ደግሞ በቁርአን ላይ ያሉ እነ መሐመድ ብዙዎች የሉም፣ መጽሐፍ ቅዱስ ላይ ተጽፎ አናገኝም። እኛ ወዳደግንበት አቅጣጫ ደግሞ የዘረዘርቀው መሐመድን መሐመድን ደግሞ ከኛ የተሻለ ወይም ነቢይ ስለመሆኑ ምንም እየነገሩን ነገር አልነበረም። እና ከልጅነታችንም ስናድግ መሐመድን ወይም ነቢይ እንዲሆን ወይም ነቢይ ነው ብለን እንድናምን ከሚያደርጉ ነገሮች አንዳንድ ነገሮችን ጥቀስልን፣ ከኛ እንዲለዩ የሚያደርጉ ነገሮች፣ ነቢይ ነው ብለን ማመን የሚያሳምኑ አንዳንድ ነገሮችን ልትገጽልን ልትችል፣ ደስታዬ ነው መሐመድ ከኛ ለየ አንዳንድ ሰዎች እንደ አሁን አሁን እየሰማህ እንደሆነ ከመሐመድ አንተ ትሻላለህ፣ ከመሐመድ ሳምባዲ ይሻላል ብሎ እስከሚሉ ድረስ የሚናገሩት ነገር አለ። ስለዚህ መሐመድ ነብይ እንዲሆን እና ከኛ ስፔሻል እንዲሆን ያደረገው ነገር አንዳንድ መረጃ እየጠቀስክ ብታስተምራለህ። እሺ፣ ችግር የለውም። ጥሩ ጥያቄ ነው በነገራችን ላይ። አንድ ነቢይ ነቢይነት የሚያሰኘው መስፈርቶች አሉ። እነዚያ መስፈርቶች ሰው ይዘው መጥቶ እስኪ ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም እነዚህ መስፈርቶች ለፈልጋቸው ቢል ሐቅ አለው መብት አለ። እሺ፣ ታዲያ ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለምን የነቢይነት ምልክቶች ካያችሁባቸው ምን ምን ምልክቶች አሏቸው ወደሚለው ስንመጣ አንድ ነቢይ የነቢይነት ማረጋገጫ የሚሆን ህዝቦች ይጠይቁታል።

ነገር ግን አምላክ ስላለፈው ያንን የቀደሙትን ነቢያት ያስተምሩ ዘንድ ለትውልድ ያስተላለፈላቸው እሱ ብቻ ሳይሆን፣ ነቢዩ ሰለላሁ አለይሂ ወሰለም አንተ ነቢይ ከሆንክ የነቢይነትህን ማረጋገጫ ማየት እንፈልጋለን ብለው ሰዎች መተው ጠይቃቸዋል። ምን ትፈልጋላችሁ ብለው ሲጠይቁ ጊዜ ተአምር እንሻለን አሉ ል አንድ ነቢይ ነቢይ ለመሆኑ ተአምር ያሳያል። ሌላው ነገር ትንቢትን ይናገራል። ሌላው ቃል ሲመጣለት በመንፈስ ቅዱስ ምሪት ነው ይመጣለት ብል መልአክ ተገልጦ ያናግረዋል። ይህ ነው

ማሻአላህ ከዚህ በኋላ ሙስሊሙን ላሆን ያልው ቃል የሸሀዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን መሐመድን ረሱሉላህ ማለት ደግሞ መሐመድን የአላህ መልእክተኛና ነብይናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል? እዚህ ሰው ከተባለ የመጀመሪያ የሚያደርግለት ጭርታ ጥርፋት ምንድን ነው? ያለፈ ሀጢያቱን ይቅር ይለዋል። ያለምንም ሀጢያት ንጹህ አድርገው ይቀበለዋል።

ነብዩ ሰለላሁ አሌይወሰለም ቃል በቃል ሲናገሩ ምን አሉ? አልጀነቱ ላይ የትኩሉ ኢላ ነፍሱ ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ሙስሊሞች ሆነ ገነት እንደሆኑ ያው ቃል በቃል በቁርአን በሀዲትም ላይ ይህ ነገር ተነግሯል። እሺ ስምህ ማን ነበር ወንድማችን? ናትና ይል ደስ የሚል ይሄ ሙስሊም ስም አለ ወይ? ነስ እኛ እናውጣለን። አቅራ ማንን በለህ አቅራ አክረም አክረም አክረም አክረም ማሻአላ። ትርጉሙንም ብትነግረኝ። ኦኬ አላህ ሱብሃነ ተዓላ እንኳን ወደ እስላም ምራ ወንድማችን። አክረም ማለት አክባሪ እንደ ማለት ነው። አላህ ሱብሃነ ተዓላ ወይንም ቸር ነው ማለት ነው። ጥሩ ስም ነው ይሄ ስም፣ ቸር እንደ ማለት ነው። እሺ ጥያቄ ያላችሁ መጠየቅ ትችላላችሁ። ያ ነው። ሰላም ሰላም። እሺ አሁን እግዚአብሔር ብሎ የሰበኩ ሐዋርያት ወይም ነቢያት የለም ይብላል፣ ግን መጽሐፍ ቅዱስ እግዚአብሔር ብሎ የሰበኩ ብዙ ሐዋርያቶች ወይም ብዙ ነቢያቶችን ይጠቀሳል። አሁን ሐዋርያቶች ቋንቋቸው ምን ነበር? አማርኛ ነበር? ነውሳይሆን ለምሳሌ አንደኛ ጥማቶስ ምዕራፍ ሶስት ቁጥር አስራ ስድስትን ስለይጠይቁም ጥቅስ ስጠይቅ ትሰጠኛለህ? እሺ አመሰግናለሁ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የራሳቸውን ቋንቋ ይጠቀሙ ምን ችግራል ኔ እን ችግራበሐዋርያቶች ኮ ነው ወደ እነሱ ያስጠጋው። ይሄ ስል እግዚአብሔር ብለው ሐዋርያቶች ሰብከዋል አልከኛ አለ። ሐዋርያቶች ቋንቋቸው ምን ነበር? እነሱ የጠቀሙትን ቋንቋ ጋር ከሆነ አሁን በአማርኛ የተተረጎመው እንጂ እኮ ምንም ልዩነት የለውም ስለ ትርጉም አይደለም ጥያቄ አየህ አሁን ትርጉም ነው ይሄ ልትለኝ ነው እግዚአብሔር የሚለው ስለዚህ ሐዋርያቶች እግዚአብሔር ብለው አንጠሩ እንበተች ተጠርተዋል ካልከኝ ቋንቋቸውን ንገረኝ ቋንቋቸው ምንድን ነው የእነሱ ቋንቋ ዕብራይስጥ ነው እንዴ ነገር ግን እሽ እንደው ዕብራይስጥ ነው በሚለው ሄድና አዲስ ኪዳን የተጻፈው የሐዋርያቶች መጽሐፍ ተብሎ የሚታሰበው በምን ቋንቋ ነው

የአምላክ ስም ማን ነው ብለህ ብጠይቀኝ ኢትዮጵያዊ ሰው ልክ እንዲሁ ደግሞ አንድ ፈረንጅ ሙስሊም ይዘህ አንድ አፍሪካዊ ሙስሊም ይዘህ ከሁሉም አለም ሰብስበ የአምላክ ስም ማን ነው ብትል አንድ ስም ነው የሚነግሩ ሁለተኛ ሌላ ስም አይነግሩ አላህ ብለ ይነግሯል አየህ አይደል ይሄ ትርጉም አለው ወይ ያ ሌላ ጥያቄ ነው ትርጉም አለው ትርጉሙ በብቸኝነት የሚመለከው አምላክ ማለት ነው እሱ አይደለም አሁን ለው አንድ ክርስቲያን ኢትዮጵያዊ አንድ ነጭ ክርስቲያን አንድ የአይሁድ ማን ነው፣ በእስራኤል ላይ የሚገኝ ክርስቲያን አንድ በግሪክ ላይ የሚገኝ ክርስቲያን አንድ የአረብ ክርስቲያን፣ ሁሉንም ሰብስበ አምላክ ማን ነው ብለ ጠይቃቸው። የሰራት ነው የሚነግሩ እግዚአብሔር ብለው ይነግረዋል። እግዚአብሔር ብለው የሳባ ብዙ እንትኖች አሉ። አረ አንተ ለምሳሌ ጠይቀ፣ የአረብ ክርስቲያኖች አምላክን ማን ብለው ነው የሚጠሩት?

አሁን ስለ አምላክ ስም ነው እያወራን ያለ፣ ነው ስለ ሀገር አይደለም። የአምላክን ስም ማን ብለው ነው የሚጠሩት? አረቦች እነሱ ኦኬ አላህ ብሎ ከጠሩ እኛ ደግሞ አላ ብለን አንጠራም፣ እግዚአብሔር ብለን ነው የምንጠራው። እሺ አላህ የሚለውን አትቀበልም? ለምን? አምላካችን ነው ብለው እነሱ አላ የሚለውን ስም አላህ አምላካችን ነው ብለው ይናገራሉ። አረብ ክርስቲያኖች ተሳስተዋል ነው ነው ስለዚህ፣ ይሄ ችግሩ ምንድነው ከተባለ መሰረታዊ የነበረውን የአምላክን ስም ይዞ ባለማስቀመጥ ምክንያት የመጣ ችግር ነው። ነገር አንድ አረብ ክርስቲያን፣ የኢትዮጵያ ሙስሊም፣ አፍሪካ ሙስሊም፣ ነጭ ሙስሊም አምጥተህ አምላክ ማን ነው ብትለው ምንም ነው አምላክ አምላክ እግዚአብሔር ነው።